ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴት መሆን አለባቸው እያምናለሁ፣ አቅም ይኖራቸው። ኦኬ፣ አመሰግናለሁ። ሰላም ነህልኝ ዶክተር እከታተላለሁ። እኔ አዚዛ፣ የአስራ ሶስት አመት ልጅ አለችኝ። ኦቲዝም ነች። በሳውዲ አረቢያ ነው የምኖረው። አንድ የተናገርከው ነገር ትንሽ ስለሳበኝ ነው የሰዎች አስተያየት ባልከው ነገር ላይ፣ እኔ ልጄን ብቻዬን ነው የማሳድጋት። ለሷ ህይወቴንም ጊዜንም ሰጥቼ የምኖር ሰው ነኝ። በሆነ አጋጣሚ ላይ በሰዎችም ጋር ትጋጫለህ። በተለያዩ ነገሮች ፈተናዎች ሊኖርብህ ይችላሉ። ሊያሳቅቁኝና ወይም አንገቴን ዝቅ እንዳደርግ የሚያደርጉኝ ደግሞ በሽተኛ ልጅ ይዘሽ የሚል ኮሜንት ነው የሚጽፉልኝ ማለት ነው። እና በነገራችን ላይ ያ ነገር እኔን አንገቴን አያስደፋኝም፣ ግን በጣም ጠባብ ህዝብ እንዳለ ያሳየኛል ያ ነገር። እና ከሶስት ከአራት ሳምንት በፊት የሆነ ችግር ተፈጥሮ ነበርና በሆኑ ሰዎች ላይ በዛ ላይ ቪዲዮ ሰርቼ አንቺም እንደሱ ተያለሽ በሽተኛ ልጅ ይዘሽ አይምሮዋ የማይሰራ ልጅ ይዘሽ ብለው ዩቱብ ሰሩብኝ እና ያን ነገር አንብቤ በጣም ነው የሳኩል እና በነገራችን ላይ የኦቲዝም እናት መሆን ለእኔ ሶሪ፣ ዶክተር ሶሪ። እኔ በእውነት እኔ በጣም ብዙ ጓደኞች አሉኝ፣ ብዙ ሰዎች አሉ ከጀርባዬ። በእነሱም በፈጣሪም ደግሞ ጥንካሬውን ይሰጠኛል። ልጄን በጣም እወዳታለሁ፣ ከማንም የበለጠ ልጄን በጣም አከብራታለሁኝ፣ ሁሉ ነገሬ ነች እና ሰዎች በሚናገሩት ነገር እኔ ላይ የሚፈጠር ነገር የለም። ፕሊዝ ስሜታዊ አትሆን። ግን የእኛ ሰው የወደቀን እንጨት ምንድን ነው የሚባለው? መጥረቢያ ነው ምሳሌው። ይበዛበታል እንደሚባለው ሊኮረኩሙህና ሊያሳቅቁህ ይሞክራሉ። እኔ ለእናቶች የምለው ነገር አይዟችሁ፣ በርቱ። እናንተ ልዩ እናቶች ናችሁ። በጣም ትለያላችሁ። ጤነኛ ልጆች አሉን ብለው ከሚሉ እናቶች አምስት አስር ካሳደጉ አንድ የኦቲዝምን ልጅ ማሳደግ በጣም ጀግንነት ነው። በእውቀትም ደረጃ በአቅምም ደረጃ፣ እንደገና ደግሞ መቻል፣ በቃ ትዕግስት ራሱ መኖሩ ቀላል ነገር ስለአይደለ፣ አይዟችሁ በርቱ ነው የምለው። እኔ ምንም ቢሆን ምንም በልጄ ላይ ቀይ መስመር ነው በቃ። በፍጹም የልጄን መብት የሚነካብኝ ሰው አልፈልግም። በእኔ በፈለጉት መንገድ ይመጣሉ፣ በልጄ ግን አትመልስልንም፣ አይ አታውቅም፣ አትረዳም ብለው ልጄን ማንም ሰው እንድነካ አልፈቅድም በዚህ ነገር ላይ። እና ሰው ሀገር ላይ ስትሆን በተለይ ደግሞ የሀገሪቱ ሕግ የማይረዳህ ከሆነ ትንሽ ያማል። ግን እኔ ባለሁበት ለውጭ ዜጋ ያለው አመለካከት ትንሽ ከበድ ስለሚል ብከስ እንደ ዜጋ እንደ ዜጋ አለ ከሰው በጣም ብዙን ነገር ማድረግ ይችላሉ። በሰዋኒ መበደይ ቀመተው እርምጃ ይወሰድባቸዋል። ግን እኔ የውጭ ዜጋ ስለሆንኩኝ በውጭ ዜጋዎች ተከብሬ እየኖርኩኝ ጎረቤቶቼ፣ ያካባቢ ሰዎች አክብረውኝ እየኖርኩኝ የራሴ ዜጋ በራሴ ቋንቋ በደንብ አድርጌ እንዲገባኝና እንዲያመኝ አድርገው ይነግሩኛል። ግን እኔ አልታመምም፣ ለምን አላማ ስላለኝ። እና ይሄ ነገር ይፈጠራል ቅድም ስጠራት የነበረችውን እህታችን ነፍሷን ይማረው እሷናት ይሄንን ብርታት የሰጠችኝ ልጇንም አላህ ይጠብቅላት ሁል ጊዜ አስበዋለሁ እምን እንደደረሰ ባቅን የራሴ ደስ ይለኛል በእውነትና አመሰግናለሁ ድሉን ስለሰጠኝ አዚዛዬ መቼም ይኸውልሽ እኔ አንችን መረበሽ አልፈለግኩም ምክንያቱም ምንድን ነው አንዳንድ ጊዜ ያልተያዘ ግልግል ያውቃል ይባላል። ለምንድን ነው ያልተያዘ ግልግል ያውቃል? ያልደረሰበት ሰው ፔኑ አይሰማውም። ያልደረሰበት ሰው የሰው ችግር አይረዳውም። እዚሁ እንኳን አሁን ቲክቶክ ላይ ምናምን እንደዚህ ቶፒክ እየተነጋገር እንደዚህ አይነት ጨዋታ ወይም ውይይት ቁም ነገር እያወራል በእርግጥ እግዚአብሔር ያክብራችሁ ይህን ፕሮግራም የምትከታተሉ ሰዎች ከስንት አንድ ነው እንጂ ብዙ ችግር